ሰላም ሰላም ውዶች፣ እንዴት ናችሁ? ሰላም ናችሁ ወይ? ደህና ናችሁ? እግዚአብሔር ይመስገን እኔ ያለው። እናንተ እንዴት ናችሁ? ሰላም ናችሁ ወይ? ይሄን ቪዲዮ የምታዩ ሁላችሁም የትኛውም ዓለም ያላችሁ ማለት ነው ሁላችሁንም ነው እንዴት ናችሁ ታዲያ? በተረፈ ሰላም ናችሁ ወይ? ስራ እንዴት ነው? ሁሉ ሰላም ነው። እኔ ጋር ሰላም ነው። እግዚአብሔር የተመሰገነ የሆኑ ውዶችዬ፣ ስራ እንዴት ነው? ሙቀቱስ እንዴት ነው? ሰሞኑ ደግሞ ሙቀት በጣም እየመጣ ነው ያለው እላችኋለሁ፣ ውዶቼ ይሄ እንዴት ናችሁ ታዲያ? በተረፈ ሰላም ናችሁ ወይ ስራ እንዴት ነው? ቆይታሉ ሰላም ነው። እኔ ጋር አሪፍ ነው። እግዚአብሔር ተመሰገነ ይሁን ውዶች። ዛሬ አንድ ነገር ልጠይቃችሁ ነበረ ማለት ነው። ከይቅርታ ጋር ማለት መዳን ቤት የምትሰሩ ምግብ የምትሰሩ ልጆች ማለት ነው ጥንቃቄ እንድታደርጉ ነው ልነግራችሁ ማለት ነው። ምክንያቱም እኔ ጋር ሁለት ሆነን ነው ምንሰራው። አንዷ ምግብ ነው የምንሰራው፣ እኔ ደግሞ ያው ጽዳት ነው የምንሰራው ማለት ነው። እንደ አጋጣሚ ሆኖ እሷ ዩቱብ እንደዚህ ቪዲዮ እየቀረጠች ሴትዮ ደርሳባት፣ ስልኳ መስለችባት ማለት ነው። ያው እሷ ቪዲዮ እንደምትቀርጽ ምናምን አያውቁም ነበረ መጀመሪያ፣ ስለማያውቁ ዛሬ ነው ያዩዋት። ከዛ ለምን ምናምን በቃ እንትን ብለው ስልኳን ወስደውባት እንዳለ በቃ ድሌት ነው ያደረጉባት ማለት ነው። ዩቲዩብ ላይ ቲክቶክ ላይ ያሉን አካውንቶን ምናምን በቃ እንዳለ ስላጠፉባት ጥንቃቄ እንድታደርጉ ነው የኔ ውዶች። ምንም ያው አይመችም። ያው በተቻለ መጠን ደግሞ ክፍላችን ስንገባ ያው ትንሽ ናት ክፍላችን፣ ግን ብትሆንም ክላታችን ስንሆን ደግሞ ነጻነት እናገኛለን። እነሱ ማድቤት ደግሞ ምግብ እየሰራን ወይም የሆነ ስራ እየሰራን መጡብን አልመጡብን እያልን ተያየን አልተያየን እያልን በመከራ ነው የምንቀርጸው፣ እና በተቻለን መጠን ጥንቃቄ ብናደርግ እላለሁ ወዶች። ክላታችን ውስጥ አይመችም፣ ጠባብ ናት፣ አይመችም። ግን ያው ቢሆንም ይሻላል። በነፃነት ክፍላችን ሆነን ቪዲዮ መቅረጽ እንችላለን፣ ለቲክቶክ ይሆን ለዩቱብ የሚሆን። ያው ምንም ማድረግ አይቻልም የሰው ቤት እስከሆነ ድረስ ማለት ነው። ስለዚህ ወዶች ተጠንቀቁ፣ ጥንቃቄ እንድታደርጉ ነው የምለው ያው እኔም ደግሞ አዲስ ጀማሪ ነኝ። አበረታቱኝ፣ ላይክ፣ ሼር፣ ኮመንት እና ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ያው እዚህ ችግላሴ ውስጥ ደሞ የምናደርጋትን የምንበላትን የምንሰራትን ለእናንተ ደግሞ እየቀረጽን እናሳያችኋለን ማለት ነው። የእናንተንም ደሞ እያየን ኮመንት እናደርጋለን፣ ላይክ እናደርጋለን፣ ሰብስክራይብ እናደርጋለን። እርስ በርስ እንረዳዳ ለማለት ነው። እኛ አሁን ስራ ስንጨርስ እኮ ልክ ከስልካችን የዛው ዩቲዩብ ስንገባ የሌላ ሰው ዩቱብ ነው የምናየው። እያየን የግል ሰዓታችን እንጨርሳለን። የማይሆን ነገር እያየን ማለት ነው፣ የማይጠቅም ለበቃ ለራሳችን የማይሆን ነገር እያየን ሰዓታችን ነው የምንጨርሰው። ስለዚህ የሚሆን ነገር ለምሳሌ አንድ ሰው የአንድ ሰው ቪዲዮ እኔ ባይ፣ የኔ ቪዲዮ ደግሞ ሌላ ሰው ቢያይ ጥቅም ነው ለእኔ ለእናንተም እንደዛ። ስለዚህ የእናንተን ቪዲዮ እኔ እያየሁኝ ለእናንተ ኮመንት እሰጣችኋለሁ። ይሄ እንደዚህ ነው፣ በጣም አሪፍ በርች ብዬ እሰጣለሁ ኮመንት። እናንተም ደግሞ እንደዛ በርች፣ በቀጣይ ቪዲዮ ደግሞ እንደዚህ አድርግ እያላችሁ ደግሞ አስተያየታችሁን ትሰጡኛላችሁ ማለት ነው። ውዶች፣ እርስ በርስ እንበረታታ፣ እርስ በርስ እንደጋገፍ። ምቀኝነት የሚባል ነገር ከኛ ላይ ይጥፋ። በቃ ምቀኝነት የሚባል ነገር ከኛ ላይ ይራቅ። ራሳችንን እናበረታታ፣ እንደጋገፍ። ሁላችንም ማለት ነው። ያው ስደት ለኔ ያለ ነው። ሁላችንም ሀገር ለኔ ያለ ነው። የተመቻቸ ነገር አይደለም ባለና አቅም ደግሞ ብንረዳዳ ብንደጋገፍ ጥሩ ነው ብዬ አምናለው። የኔ ውዶች እና አበረታቱኝ፣ ሼር አድርጉ፣ ኮመንትም ስጡኝ። ዩቱብ ላይ ያው አዲስ ነኝ አዲስ ጀማሪ እንደመሆን መጠን ማለት ነው የራሳችሁን አስተያየታችሁ እንድሰጡኝ ነው ደግሞ በዛም ደግሞ ለማለት የመጣሁት ደግሞ የጓደኛዬንም እንድንነግራችሁ ስለፈለኩኝም ጭምር ነው። ምክንያቱም እንትኖቹ አይወዱም መዳሞቹ አይወዱም ቤታቸው ሲቀረጽባቸው ምናምን ነገር ለምን ብለው እንትን ይላሉ። ስለዚህ ይህንንም እንድንቆጠብ በቃ ማድቤታቸው ውስጥ ከስራችን ውጭ ምንም ነገር ባናረግ ባይነኝኔም ማለት ነው። ምክንያቱም እነሱ አንዴ ካዩን በቃ ሁሌ እንደዛ ነው የሚያደርጉት ብሎ ስለሚያስቡ ምንም እንትን አይሉንም ማለት ነው። ስልካችን ወስደ ወይ እንዳለ በቃ ድሌት እንኳን ቢያደርጉ ችግር የለውም እኮ በቃ የማይሆን ነገር አድርገው ስለሚያበላሽብን፣ ሌላ ሌላ ነገር ስለሚያደርጉብን ድጋሚ ያንን ደግሞ አካውንታችንን በሌላ እንኳን እንዳንከፍት በቃ ሁሉ ነገር ስለሚያጠፉብን እኛ በቃ ባለን አቅም ክፍላችን ውስጥ ቁጭ ብለን ክላታችን ገብተን የምንሰራትን ቪዲዮ እየቀረጽን እንትን ብንል ይሻላል ባይነኝ። እና ውዶች ተጠንቀቁ፣ እራሳችሁን ጠብቁ። በቃ እነሱ ደግሞ አውሪዎች ናቸው። እነሱ አንዴ በቃ የሆነ ነገር አንዴ ካዩ በቃ ምንም ርህራሄ የሚባል ነገር የላቸውም። ምንም በቃ ለሰው አንትን አይሉም። በቃ ውስጣቸውም እንደ አፋቸው እንደሚጮህ ነው። ውስጣቸውም እራሱ በቃ በአንድ የሆነ ሁሉ ነገር የሚያበላሽቱ ማለት ነው። ስለዚህ እንጠንቅቅ፣ እራሳችን እንጠብቅ። በተለይ በተለይ ደግሞ እነሱ ልጆቻቸው ጋር ሆነን ቪዲዮ አለመልቀቅ። እነሱ በልጆቻቸው ቀልድ አያውቁም። እውነቴን ነው ምላችሁ። እኛ ሶስት ነበረን ምንሰራው መጀመሪያ፣ ከዛ አንደኛዋ ቪዲዮ ሁሌ በቃ ከልጃቸው ጋር ስትጫወት ምናምን ቪዲዮ ቀርጻ ትለቅ ነበረ ማለት ነው። እሷንም ስልኳን ወስዶባት ዲሊት ተደርጎባት ነው እያሳፈሯት ቀጥታ ማለት ነው። ስለዚህ ይህንን ለእናንተ እንድታስቡት ከዚህ ነገር ደግሞ እንድትቆጠቡት ለማለት ነው። የእኔ ውዶች አበረታቱኝ፣ እህታችሁ ነኝ። የእናንተንም እያየሁኝ ሀሳብ አስተያየትን ሰጣችኋለሁኝ። ስላዳመጣችሁኝ ያመሰግናለሁ። መልካም ጊዜ ይሁንላችሁ። ወዳችኋለሁ።